አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አሥራ ሁለት በዚች ቀን በኢየሩሳሌም አገር ወደሚኖር ነቢይ እንባቆም የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ላከ። እርሱም የማሳውን እህሎች ለሚያጭዱ ምሳሌ ወስዶ ወዶ ተሸክሞ ሳለ ቅዱስ ሚካኤልም እንባቆምን ምግብን እንደተሸከመ ባናቱ ጠጉር ይዞ ወደ ባቢሎን አገር አድርሶ ዳንኤል ወዳለበት የአንበሶች ያንበሶች ጉርጓድ አስገባው። ዳንኤልንም ዳንኤልንም ከዚያ ምግብ መገበው። ከዚህም በኋላ እንባቆምን ከምግቡ ጋራ ወደ ይሁዳ ምድር መልሶት ወዲያውኑ እህሉን በሚያጭዱት ዘንድ ቆመ። ስለዚህም ለከበረ መልአክ የመላይት አለቃ ቅዱስ ሚካኤል በየወሩ ሁሉ መታሰቢያውን እንድናደርግ የቤተ ክርስቲያን መምህራን አዘዙን። አማላጅነቱ ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለላው የከ ዘምስዋብ መቅደሰ ከመታይ ርግዬ ፀሎተ ቅዱሳ ነጢስ አፍረተ መስቀል ወልድ አመታገሰ የተራይ በድንጋጼ እንዘታን ከአዱ ነፍሰ ሚካኤል አድነንከ ዋታት ከርሰ በዝችም ዕለት ሃይማኖቱ የቀና የንጉስ በእደ ማርያም ልጅ የኢትዮጵያ ንጉስ እስክንድር የረፍቱ መታሰቢያ ነው። ለእግዚአብሔር ምስጋና ይሁድኛን በቅዱሳኑ ጸሎት ይማረል ለዘላለሙ አሜን። በእንተን ለይወርሱ ህይወተ ፍጡራን አኮኑ ለሊከ ፍጡር ሚካኤል መላኩ ለእግዚአብሔር በዘተ አርፍ ነፍሱ ለእስክንድር ህን ጸሎቱ በሰማይ መንበረተርላ ወክብር ከመማይደርከ አነፀ በምድር በዚችም ዕለት የዓለሙ ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ አረፈ። ይህም አባት ከእስክንድርያ አገር ሰዎች ወገን ነው። የአባቱም ስም አስፋኒዶስ የእናቱም ስም አትናስያ እሊህም እጅግ አትናስያ ነው እሊህም እጅግ ባለጸጎች ነበሩ። ይንንም ልጃቸውን በመልካም አስተዳደግ አሳደጉት። ትምህርትንና ጥበብን ሁሉ አስተማሩት። እርሱ ወደ አቴና ሂዶ በምምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱና በእውቀቱ ከብዙዎች በላይ ከፍ ከፍ ብሏልና። ከዚህም በኋላ ገና በታናሽነቱ መነኮሰ፣ የዚህንም የኃላፊውን ዓለም ጣዕም ንቆተው። ከእርሱም ቀድሞ በዚሁ ገዳም ቅዱስ በአስሎስ መንክሶ ነበር። በአንድነትም ተስማምተው ብዙ ትሩፋትን ሰሩ። ወላጆቹም በሞቱ ጊዜ ከተውለት ገንዘብ ምንም ምን አልወሰደም፣ ለድዎችና ለምስኪኖች ለምስኪኖች ሰጠ እንጂ። ከዚህም በምንኩስና ስራ በመጠመድ ፍጹም ገድልን እየተጋደለ ኖረ። በዚያንም ከ በዚያም ገዳም ሶርያዊ ጻድቅ ሰው ስሙ ሲሲኮስ የሚባል መነኮስ ነበር። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበር። በአንዲትም ሌሊት ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስንና ዮሐንስን አያቸው። ወደ ዮሐንስ አፈወርቅም ገብተው ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ዮሐንስም ወንጌልን ሰጠው። እንዲህም አሉት፣ በምድር ያሰርከው በሰማይ እየታሰረ ይሆናል፣ በምድር የፈታው ደግሞ በሰማይ እየተፈታ ይሆናልና በውስጥም በውስጥ መንፈስ ቅዱስ ያደረብህ አዲስ ዳንኤል ወይ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናልና እወቅ። እኔም የመንግሥተ ሰማያት መክፈቻ የሰጠኝ ጴጥሮስ ነኝ። ሁለተኛውም እኔም በመጀመሪያ ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልኩ ይህም ቃል በጠላት ላይ የሳሰፍ የሆነ ዮሐንስ ነኝ። ለአንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖችም እመናንን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቷል። ጻድቅ ሲሲኮስም ይህን ራይ ባየ ጊዜ ቅዱስ ዮሐንስ ሸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላይ ወርዶ አደረበትና ብዙ ድርሳናትንና ተግሳጻትን ደረሰ። ዲያቆን ሆኖ ሳለ የቤተ ክርስቲያንን መጻሕፍት ብሉያትንና አዲሳትን ተረጎመ። በአንዲትም ሌሊት ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልአኩም አራያውን ለውጦ እንደ ሰው ሁኖ ታየው። ወዳጅ አዲስ ዳንኤል ወይ፣ አትፍራ ተነሳ አለው። የቅዱስ ዮሐንስም ልቡ ተጽናንቶ ጌታዬ፣ አንተ ማነህ? ግርማህ አስፈርቶኛልና አለው። የእግዚአብሔር መልአክም ትሰራው ዘንድ የሚገባህን ልነግረው ወደ አንተ የተላኩኝ ነኝ። አሁንም እግዚአብሔር አምላክ ያዘዘን ለመስራት ልብን አበር ታቃልህ ከጽንፍ እስከ ጽንፍ በአራቱም ማዕዘን ይደርሳልና እልፍ አይላፋትን ትምህርትን ተቀብለው ትእዛዝን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔርም በእግዚአብሔር መንግስትም ውስጥ የጸና የብርሃን አምድ ትሆናለን ነው። የአንጾኪያ ሊቀጳጳሳት ወደ አንተ ይመጣል። ከእርሱም ጋራ ሁሉም ካህናትና ዲያቆናት በየማረጋቸው የሚያዝንም አድርግ። የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባም አለው። ከዚህም በኋላ ያ መልአክ ለአባ ፊላቴያኖስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾመው አዘዘው። በማግስቱም ሊቀ ጳጳሳቱ መጣ፣ ከርሱ ጋራም ካይናት አሉ። ይህን ቅዱስ ዮሐንስንም ይዞ ቅስና ሾመው። የቁስጥንጥንያ ሊቀ ጳጳሳትም ባረፈ ጊዜ ንጉሥ አርካዲዎስ ልኮ አስመጥቶ ቅዱስ ዮሐንስን በቁስጥንጥንያ ላይ ሊቀ ጵጵስና ሾመው። አባቶቻችን ሐዋርያት እንደሚያደርጉት በሊቀ ጵጵስናው ሥራ ላይ ጸና። ሕይወትነት ባላቸው ትምህርቶቹና ተግሣጾቹ ሕዝቡን ሁሉ የሚያስተምራቸው ሆነ። ከኤጲስቆጶሳትም ሆነ ከመንግሥት ወገን ሕግን የሚተላለፉትን ሁሉ ይገሥጻቸዋል። ማንንም አይፈራም፣ ፊት አይቶ አዳለም። የንጉሥ አርካዲዮስ ሚስት አውዶክሲያ ገንዘብ ወዳጅ ስለሆነች የአንዲት ድሃ መበለት ቦታዋን በግፍ ወሰደች። ያች መበለትም ወደ ቅዱስ ዮሐንስ መጥታ ንግሥት አውዶክሲያ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታዋን መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግሥት አውዶክሲያ ለመናት። እርሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተ ክርስቲያን ገብታ ሥጋውን ደሙን እንዳትቀበል አውግዞ ለያት። ቁጣንና ብስጭትንም ተመልታ ስለ ክፉ ስራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶሳት ሰበሰበች። እነርሱም ንግሥቲቱን ስለ ተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እርሷ ማጥራኪያ ወደሚባል ደሴት ሰደደችው። ከዚያም በደረሰ ጊዜ የዛች ደሴት ሰዎች በክፉ ስራ ጸንተው የሚኖሩ ካዲያን ሁነው አገኛቸው። ቅዱስ ዮሐንስም አስተማራቸው። ገሰጻቸውም። በፊታቸው ስላደረጋቸው ድንቆች ታምራት ወደ ቀናች ሃይማኖት አስገባቸው። የሮሜ ንጉሥ አኖሪዎስና ሊቀጳጳሳቱ ዮናክኒዶስ ስለ ቅዱስ ዮሐንስ ስደት በሰሙ ጊዜ እጅግ አዘኑ። በንጉሥ አርቃዲዎስ ላይም በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ሥራ ተጠበቅ፣ ትእዛዛችንንም ተቀብለ የከበረ ዮሐንስን ከስደቱ ካልመለስከው በአንተና በእኛ መካከል ሰላም አይኖር። መልእክታቸውንም ባነበበ ጊዜ እጅግ አዘነ። ሚስቱንም አግዶ ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰ ጊዜ የቁስጥንጥንያ ሰዎች በመመለሱ ታላቅ ደስታን አደረጉ። ከጥቂት ቀኖችን በኋላ ንግሥቲቱ ወደ ክፋቷ ተመልሰ ተመልሳ ሁለተኛ ወደ አጥራካያ ደሴት ሰደደችው በዚያ አረፈ። ንጉሥ አንወሪዎስና ሊቀጳጳሳት የሆን አክሊዶስን በሰሙ ጊዜ መልእክትን ላኩ። ሊቀጳጳሳቱም የከበረ ዮሐንስን ከስደቱ እስክትመልሰው ድረስ ሥጋውንና ደሙን እንዳትቀበል አውዶክስያን አወገዛት። ከዚህም በኋላ የከበረ ዮሐንስ ህን መልሱት ዘንድ ንጉሥ ላከ ግን ሙቶ አገኙት። ሥጋውንም ተሸክመው ወደ ቁስጥንጥንያ ከተማ አደረሱት። የከበረ ዮሐንስም በተሰደደበት አገር እንዳረፈና ሥጋውንም ወደ ቁስጥንጥንያ ከተማ እንዳመጡ ወደ አባ ዮናክኒዶስ መልእክት ጽፈው አስረዱት። ሁለተኛም የሮሜ ሊቀ ጳጳሳት ወደ ቤተ ክርስቲያን ገብታ ሥጋውንና ደሙ እንዳትቀበል ልኮ አውዶክሲያን አውግዟ አወገዛት። እየለመነችውም ስምንት ወር ያክል ኖረች። በብዙ ልመና ፈታት። ነገር ግን ጭንቅ በሆነ ደዌ እግዚአብሔር አሰቃያት። ያድኗ ዘንድ ገንዘቧ ለባለመድኃኒቶች ጥበበኞች እስከሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ መቃብር ሂዳ በእርሱ ላይ ያደረገችውን በደል ይቅር ላት ዘንድ እየሰገደችና እያለቀሰች ለመነችው። እርሱም ይቅር አላት፣ ከደውያው አንፈወሳት። ጌታችንም ከሥጋው ታላላቅ ድንቆች ታምራትን ገለጠ። ስለ እርሱ እንዲህ ተባለ። በአንዲት ዕለትም ከንጉሥ አርቃዲዎስ ጋር ተቀምጦ ሳለ ንጉሱ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ እለምናለው። ይህም ቃል ከብዙ ጊዜ ጀምሮ በልቤ ይመላ ውስጥ ይመላለሳል። ወንጌላዊ ማቴዎስ ቅድስት ድንግል እመቤታችን ማርያምን የበኩር ልጇን እስከ ወለደች ድረስ ዮሴፍ አላወቃትም ስለምን አለ? ወንዶች ሴቶችን እንደሚያውቋቸው ዮሴፍ አወቃትን? አለው የከበረ ዮሐንስም ንጉሥ ወይ እንዲህ አትበል፣ እንዲህ አንተ እንደምትለው አይደለም። የከበረች ድንግል እመቤታችን እመቤታችንስ የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሱ ሕብረ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበር። በንጹሕ ብረሌ ውስጥ ውሃ በጨመሩ ጊዜ ውሃ መስሎ እንደሚታይ ወይን ጠጅ ቢጨምሩ ያንኑ መስሎ እንደሚታይ ወይም ከውስጡ በተጨመረው ቀይም ቢሆን ቀልቶ እንደሚታይ ቅጠልያም ቢያገቡበት ቅጠልያ መስሎ እንደሚታይ፣ ድንግልም በሆዷ ውስጥ የልጇ መልክ በሚለዋወጥ ጊዜ ከእርሱ ጋራ መልኳ ይለዋወጥ ነበር። እንደ ሮማን አበባ የምትቀላበት ጊዜ አለ። እንደ ናርዶስም የምትብለጨለጭበት ጊዜ አለ። የለመለመ ቅጠል የምትመስልበትም ጊዜ አለ። ከወለደች በኋላ ግን አልተለዋወጠችምና ዮሴፍ በአንድ በቀድሞ ክብረ መልኳ ተወስናለት መልኳን ተረዳ ማለት ነው አለው። በዚያን ጊዜ በንጉሥ አዳራሽ ውስጥ ከወርቅ የተሠራ የእመቤታችን አምላክ አምላክን የወለደች የድንግል ማርያም ስዕል ነበረችና፣ አፈወርቅ ዮሐንስ፣ ልሳን ወርቅ ዮሐንስ፣ አፈበረከት ዮሐንስ፣ መልካም ተናገርክ የሚል ቃል ከእርሷ ወጣ። ንጉሡና ከእርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑ። በዚያን ጊዜ ንጉሡ ንጉሥ አዞ ወርቅ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያየው ሁሉ መታሰቢያ ምልክት ሊሆነው አምላክን ከወለደች ከመቤታችን ከድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስንም ከዛች ቀን ወዲህ ልሳን ወርቅ ብሎ ጠራው። አፈወርቅም ተብሎ እስከ ዛሬ ተጠራ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር

በዚህም ቀን በኢየሩሳሌም አገር በጎልጎታ ላይ ከፀሐይ በልጦ በሚያበራ ብርሃን የከበረ መስቀል መገለጥ ሆነ። ይኸውም ለኢየሩሳሌም አባ ቀርሎስ ኤጲስቆጶስነት ሆኖ በተሾመበት በታላቁ ቆስጠንጢኖስ ልጅ በሚያንሰው ቆስጠንጢኖስ ዘመን መንግስት ነው። መገለጡም የሆነ መገለጡም የሆነው ከቀኑ ስድስት ሰዓት ነው። የመስቀሉም ብርሃን የፀሐዩም ብርሃን ሸፈኖ በግልጥ እየታየ እስከ ዘጠኝ ሰዓት ቆየ። ሰዎችም ሁሉ ያዩ ዘንድ ከቦታ ሁሉ ይወጡ ነበር። አባ ቄርሎስም እንዲህ የሚን መልእክትን ወደ ንጉሥ ኮንስታንቲኖስ ይልቅ። ንጉሥ ሆይ ወቅ አስተውል። በከበረ አባት በጻድቁ ኮንስታንቲኖስ ዘመን እንደ ከዋክብት መስቀል በሰማይ ታየ። ሁለተኛም በዘመን በቀራኒዮ ላይ የብርሃን መስቀል የፀሐይንም ብርሃን ሸፈ ነው። የክብር ባለቤት የሆነ እስከ ጌታችን ኢየሱስ ክርስቶስ መቃብር እስከ ደብረ ዘይት ተዘረጋ አለው ሁለተኛም በዚች ደብዳቤ እንዲህ አለው። ንጉሶ ሆይ በከፋ ከከፋችና ከረከሰች ካሪዎስ ሃይማኖት ተጠበቅ። የሚያምኑባትንም አትቀበላቸው። በማንም በምን በምንም በምን አትሳተፋቸው። ከዚህም በኋላም አባ ቄርሎስ ይህ የከበረ መስቀል በተገለጸበት ቀን በዓልን አደረገ። እርሱ በስውርና በግልጥ ለሚመጣብን ጠላት ተዋግተን የምንድንበት የጦር መሳሪያችን ነውና በጸና እምነት በምንማጸንበት ጊዜ ለእግዚአብሔርም በመስቀሉ ላዳነን በከበረ ደሙ ፈሳሽነት ላነሳን ምስጋና ይሁን። ዛሬም ከሚጣላን ሁሉ ይጠብቀን ይቅርም ይበለን ለዘላለሙ አሜን። ሰላም ሰላም በቃለ አሚን እብል ለዛአስተራዬ ይሆም ላይለ ጎልጎታ መስቀል እንዘ ይሰማያ በነፍሱ ዕለት አድኖ ወሳይል ቄርሎስ ኤጲስቆጶስ ዘኢየሩሳሌም ደውል በውስጠ ግጽፃዌ ጸፋ ለዛቲ በዓል በዘችም ዕለት ሰማይታት የሆኑ የዲያቆን ሚናስና የእስጢፋኖስ መታሰቢያቸው በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የመላልኤል ልጅ የአሬድ የእረፍቱ መታሰቢያ ነው። የአሬድም 162 ዓመት ኖሮ ሄኖክን ወለደው። ሄኖክንም ከወለደው በኋላ 8 800 ዓመት ኖረ፣ ወንዶችና ሴቶች ልጆችን ወለደ። መላውም ዘመኑ 962 ዓመት ሆነው በዕለት ዓርብም በሦስት ሰዓት አረፈ። ለእግዚአብሔርም ምስጋና ይሁን። የቀደመው አባቶቻችንም በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዝችም ቀን የመነኮሳት ሁሉ አለቃ ሐዋርያ ሐዋርያና ሰማይት የታላቁ መምህር የክብር አባታችን ተክለ ሃይማኖት የሥጋው ፍልሰት ሆነ። የፍልሰቱን ምክንያት በአምሳ ስድስት ዓመት ከዋሻ ውስጥ ወደ አነጹል መቃብር ያፈልሱታል ብሎ እግዚአብሔር የነገረው ዘመን በደረሰ ጊዜ ያን ጊዜ ታምር ተደርጎ ዕውራን አዩ፣ አንካሶችም ተስተካከሉ። ይህም በወራሴ የመንበሩ በአባ አስቀያት ዘመን ሆነ። ዕለቱም ግንቦት አሥራ ሁለት ነው። ለእግዚአብሔርም ምስጋና ይሁን። እኛንም ተጋዳይ በሆነ ሰው በጻድቁ አባታችን በተክለ ሃይማኖት ጌታን ደስ ባሰኙት ቅዱሳን ሁሉ ጸሎት ይማረል። ለዘላለሙ አሜን። ሰላም እብል አሊ ልየ የቃለ በፍሰተ አጽሙ ዘገብረ ተክላይ ሃይማኖት ኃይለ እይዛ በዲያ ክብስተተስካሩ ብሱለ ሶፈገሰሰት ብእሲት ዐይና ጽሉለ እምነ ብርሃኑ አድማት ብርሃነ ጽዱለ በዝችም ቀን በአባታችን ተክለ ሃይማኖት መንበር ከተሾሙ መምህራን አስራ ሰባተኛ ቁጥር የሆነ የደብረ ሊባኖስ መምህር ክፉር አባ አብርሃም አረፈ። ለእግዚአብሔርም ምስጋና ይሁን እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም እለከ አብርሃም ካልው ለጻድቅ አብርሃም ዘተባረክ ነበዘሩ ማፍ አይላፍ ደቂቅ